በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚህ ቀን ካባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባት ሚያኖስ አረፈ። ይህም አባት በአስቄጥስ ገዳም በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ድሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገደል በውስጡ ተጠምዶ የተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚረዳውና በስራ ሁሉ የሚያማክረው ስለ ቤተክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስ ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደርሱ ወሰደውና በሊቀጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትዕዛዙን ተቀብሎ ከርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድሪያ ከተማ ይህን አባ ድሚያኖስ ሊቀ በብስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱ በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ ሁለት ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና ይህም አባት አባት ድሚያኖስ ስተታቸውን ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የወሬት ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኑና ሕግ ግን የመድኃኒታችንን ስጋውና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ይጠበቅ ዘንድ ከቁርባንም አስቀድሞ ምን ምን እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንሳ የገቡና የታዘዙለት አሉ። ያልተመለሱለትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ አባ በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፋንታ የስላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነት የማያምን መናፍቅ ሰው ተሾመ። የክፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባት ድሚያኖስም በአነበባት ጊዜ እጅግ አዘነ። በመልእክቱ ሁሉም እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነትን ስም የሚያወሳ አላገኘምና። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሶስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፤ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው ይህችም ሚስጢርንና እውቀትን የተመላሽ መልእክት ለአንጾኪያ ሊቀ ጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሚዋን ያውቅ ዘንድ የልቡ ድንቁርናና የአይምሮ ጉድለት አለቀቀውም። ነገር ግን በከሂደቱ ጸና። አባ ቱሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሀዲ እስኪሞት ድረስ ለሀያ 20 አመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስን በተግሳሾቹ እና በመልእክቶቹ መንጋውን የጠበቀ አርባ ሶስት ዓመታት ያህል ከኖረና ወደ በጎ እርጅና በከደረሰ እግዚአብሔር ካገለገለ በኋላ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና የሆነኛንም በዚያ አባት ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ፣ አሜን። በዚችም ቀን የሰማዕታቱ ኤስትሮስ መታሰቢያው ነው። በረከቱም ትድረሰን፣ አሜን። ሰኔ 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ አንደኛ አባ ድሜያኖስ ጻድቅ ሊቀ ጳጳሳት ሁለት ቅዱስ ኤስድሮስ ሰማዕት ፍርሃዊ። በዓላት አንደኛ ቅዱስ ፊሊጶስ ሐዋርያ፣ ሁለት አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ወይም ረባን፣ ሶስት አቡነ አኖሪዮስ ዘደብረ ጽጋጋ፣ አራት ማር ያቆብ ግብጻዊ። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተክሎች እንዲገቡባችሁ እኔ አውቃለሁ። ስለዚህ ሶስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ የሐዋርያ ሥራ ምዕራፍ ሀያ ቁጥር ሀያ ስምንት ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ሁልጊዜ የሚያገለግሉህ አላፍ መላእክት እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ፣ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጦ የጻፈና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር።